እንደምንዋላችሁ የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን ወደ ቀን ስፖርት ዜናዎቻችን አለፍን። ስፖንሰራችን ሲንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። በኢትዮጵያ ግማሽ ማራቶን ፋንቱ ወርቁና ሌሊሳ ፉፋ አሸነፉ። 18ኛው የኢትዮጵያ ግማሽ ማራቶን ውድድር በዛሬው ዕለት ተደርጓል። በሴቶች በተደረገው ውድድር ፋንቱ ወርቁ ከኢትዮ ኤሌክትሪክ አሸንፋለች። ፋንቱ ርቀቱ ለማጠናቀቅ 1 ሰዓት ከ13 ደቂቃና ከ30 ሴኮንድ ወስዶባታል። ዓይን ዓለም ደስታ ከመቻል ሁለተኛ፣ ብዙ አገር አድራ ከኢትዮጵያ ንግድ ባንክ ሶስተኛ ደረጃን ይዘው አጠናቋል። በወንዶች ሌሊሳ ፉፋ ከኦሮሚያ ፖሊስ በበላይነት ያጠናቀቀ አትሌት ነው። 1 ሰዓት ከ03 46 ሴኮንድ ደግሞ አትሌቱ የገባበት ሰዓት ነው። ነጋሳ ደቀባ ከኦሮሚያ ኮንስትራክሽን ሁለተኛ ሆኖ ሲጨርስ ሰይፉ ቱራ በግል ሶስተኛ ደረጃን አግኝቷል። በውድድሩ ለአሸናፊ አትሌቶች የ150000 ብር ሲበረከትላቸው ሁለተኛ ለወጡት ደግሞ የ100000 ብር እንዲሁም ሶስተኛ ለወጡት የ75000 ብር ሽልማት ተበርክቶላቸዋል። በሴቶች የኢትዮ ኤሌክትሪክ አጠቃላይ አሸናፊ በመሆኑ ዋንጫውን ሲወስድ በወንዶች ሸገር ከተማ የዋንጫው ባለቤት ሆኗል። ከውድድሩ በኋላ አሸናፊ አትሌቶች ለኢቲቪ ተከታዩን አስተያየታቸውን ሰጥተዋል። ጎሚ ጋሪ ውድድሩ በጣም ጥሩ ነው። ለመጀመሪያ ጊዜ ነው 21 ኪሎ ሜትር የሮጥኩት፣ እናም በማሸነፌ በጣም ደስተኛ ነኝ። ተፎካካሪዎቼ በጣም ጠንካራ እናም ሀገርን ይወክሉ ናቸው። እኔም በቀጣይ ክለቤንና ሀገሬን በትልቅ ደረጃ መወከል እፈልጋለሁ። በኋላ ለዚህ ውጤት ያደረሰኝ ፈጣሪ ነው። ፈጣሪን አመሰግናለሁ። ካሁን በኋላ ወደ ማራቶን ቀጣይ አመት ማራቶን ለመሮጥ ነው እቅዴ። እዛ ላይ አሪፍ በደንብ ሰሪቼ ፈጣሪ ካገዘኝ አሪፍ ውጤት መሰግባለሁ ብዬ አስባለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን ውድድሩ ኢላማውን አሳክቷል ሲል ተናግረዋል። ዓላማውን ከማሳካት አኳያ እንግዲህ ዘንድሮ ይሄን ውድድር እዚህ በዚህ ሰዓት በዚህ ቀን ስናቅድ ሰብቴምበር 26 ላይ በወርድ አትሌቲክስ ተይዞለት የነበረው የዓለም ግማሽ ማራቶን ውድድር ሳንዲያጎ ላይ ነበረና ያው ወርድ አትሌቲክስ በአጋጠመው ችግር ወደሚቀጥለው አመት ወደ ስዊድን ኮፐንሃገን አድርጎታልና በዛ ምክንያት ነውና ለዛ ተብሎ ነው ይህ ውድድር የተዘጋጀው። ከዛ በተረፈ ደግሞ አትሌቶች ራሳቸውንም እንዲያው ክለቦችም ክልሎችም መጥተው ራሳቸውን እንዲያው እና ያው አትሌቲክሱንም እዛ ላይ የተሳተፈ የጎዳና ላይ አትሌቶችን ለማበረታታትም የተደረገ ውድድር ነው። ከዛ አንጻር በተወሰነ ደረጃ አላማውን አሳክቷል ማለት ይቻላል። በውድድሩ ላይ በእንግድነት የተገኘው የኦሎምፒክ ሻምፒዮኑ ታምራት ቱላ ይህ ውድድር ለታዳጊ አትሌቶች የውጭ እድልን ይፈጥራልም ሲል ተናግረዋል። እኔ ዛሬ ያየሁት በጣም ለሀገራችን ጥሩ አትሌቶች መምጫ የሚሆንበት ውድድር ነው ተካሂዶ ምክንያቱም አትሌት ሚኒማ የሚባል ነገር አለ። አገርም ወክሎ ለመሮጥ ወደ ሀገርን ወክሎ ወደ ውጭ ሀገር ሄዶ ለመሮጥ ያንን ደግሞ የሚያገኝበት ቻንስ ከዚህ ከአገር ውስጥ የሚደረገው ውድድሮች ላይ ነው የምናገኘው ቻንሱን ማለት ነው። የማያገኙ አሉ። አሁን እኛ ወደ ላይ የወጣን ቶፒዮን አትሌቶች ው ዓለም ውድድሮች ላይ ልናገኝ እንችላለን። ሌሎቹ ተተኪ አትሌቶች የሚባሉት ከታች የሚመጡት እዚህ እንደዚህ አይነት ሩጫ ላይ ራሳቸውን አሳይቶ የሚመጡበት ስለሆነ እኔም ከዚህ ውስጥ ስላለፍኩ ስለሆነ ነው። እኔ ታላቁ ሩጫ ላይ ገና ኦሎምፒክ ሪዮ ኦሎምፒክ ሳልመጣ በፊት የታላቁ ሩጫውን አሸንፌ ከዛ በኋላ ለሚኒማ ወደ ውጭ አገር ቻንሱን አግኝቼ ውጭ አገር ሚኒማ ምኒማ አሟላሁት። ስለዚህ ይሄ እንደዚህ አይነት ሩጫዎች ለውጭ ሀገር ሄዶ ተወዳድረው ሀገርን የሚወክሉበት ሰዓት እንዲያመጡ ስለሚያረግ ለተተኪ በጣም ጥሩ ይሆናል ብዬ የሚገምተው ሩጫ ስለሆነ በጣም ደስ የሚል ድባብ ያለው ነው። በኢትዮጵያ ዋንጫ የፍጻሜ ጨዋታ ወላይታ ድቻ ከሲዳማ ቡና ዛሬ ወሳኝ ጨዋታቸውን ያደርጋሉ። የ2017 የኢትዮጵያ ዋንጫ ጨዋታ በዛሬው እለት ፍጻሜውን ሲያገኝ፣ ወላይታ ድቻና ሲዳማ ቡና ቀን 9 ሰዓት በአዲስ አበባ ስታዲየም ጨዋታቸውን ያደርጋሉ። ጠንካራ ፉክክር በታየበት የዘንድሮ የኢትዮጵያ ዋንጫ ሲዳማ ቡና በግማሽ ፍጻሜው መቻልን በመለያ ዓመት በማሸነፍ በታሪኩ ለመጀመሪያ ጊዜ ለዋንጫ ጨዋታ መድረሱ ይታወሳል። አምና በኢትዮጵያ ቡና ሁለት ለአንድ የተረታው ወላይታ ዲቻ በበኩሉ ለተከታታይ ዓመታት ለፍጻሜ ደርሷል። የጦና ነቦቹ በግማሽ ፍጻሜው ሸገር ከተማን በማሸነፍ ነው ለዛሬ ወሳኝ ፍልሚያም የደረሰው። ዛሬ ቀን 9 ሰዓት በአዲስ አበባ ስታዲየም የሚደረገው ይህ ጨዋታ አስቀድሞ ለተመልካች ክፍት እንደሚሆን ቢነገርም ከአቅም በላይ በሆነ ምክንያት ጨዋታው በዝግ ስታዲየም እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ተመልካቾች በወላይታ ዲቻና ሲዳማ ቡና መካከል የሚደረገውን የኢትዮጵያ ዋንጫ የፍጻሜ መርሃ ግብር የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ መዝናኛ ቻናሉ አስቀድሞ ከ9 ሰዓት ጨዋታው ከመጀመሩ አስቀድሞ መረጃዎችን ወደ እናንተ እያደረሰ በቀጥታ ስርጭትም ጨዋታውን ወደ ተመልካቹ የሚያደርስ መሆኑን ከወዲሁ ማሳወቅ እንወዳለን። የኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት ዛሬ በሚደረግ ሁለት ጨዋታዎች ይጀምራል። በዚህ ሳምንት የዋንጫ አሸናፊ ክለብ ይለያል ተብሎ በሚጠበቀው የኢትዮጵያ ፕሪሚየር ሊግ ለአለመውረድ የሚደረገው ትንቅንቅ ከመቼውም ጊዜ በላይ አይሏል። ዛሬ ቀን 9 ሰዓት አርባ ምንጭ ከተማና ቅዱስ ጊዮርጊስ የሳምንቱን ቀዳሚ ጨዋታቸውን ያደርጋሉ። ባሳለፍነው ሳምንት ኢትዮጵያ ቡናን መርታት የቻሉ አርባ ምንጭ የተከታታይ ድሉን አስመዝግቦ በ45 ነጥብ ከአስረኛ ወደ አምስተኛ ከፍለ ማለት ይጫወታል። በሳምንቱ ከመሪው ኢትዮጵያ መድን 0 ለ0 የተለያየው ቅዱስ ጊዮርጊስ በበኩሉ ዛሬ ካሸነፈ በ48 ነጥብ አራተኛ ደረጃ ላይ ይቀመጣል። በተመሳሳይ ምሽት 12 ሰዓት ከሊጉ መውረዱን ያረጋገጠው ስሁል ሽረ ለአለመውረድ እየታገለ ከሚገኘው አዳማ ከተማ ይጫወታል። በ35 ነጥብ 16ኛ ደረጃ ላይ የሚገኘው አዳማ ዛሬ ድል ከቀናው ነጥቡን ወደ 18 ማድረስ ቢችልም ወደ 38 ማድረስ ቢችልም አንድ ደረጃን ከማሻሻል ውጪ ከውራጅ ቀጠናው አይወጣም። ሆኖም ከሌሎች ክለቦች ጋር ያለውን ልዩነት የሚያጠብ ይሆናል። ከውጭ በአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ፖርቱጋል ከስፔን የሚያደርጉት ጨዋታ ዛሬ ምሽት ይጠበቃል። በአውሮፓ ኔሽንስ ሊግ ፈረንሳይን ከውድድሩ ውጭ ያደረገችው ስፔን ጀርመንን ካሰናበተችው ፖርቱጋል ተጠባቂ የዋንጫ ጨዋታቸውን ምሽት አራት ሰዓት በአሊያንዝ አሬና ያደርጋሉ። የመድረኩን ዋንጫ ለሁለተኛ ጊዜ ለማንሳት ወደ ሜዳ የሚገባው የፖርቱጋል ብሔራዊ ቡድን ዳግም የዋንጫው አሸናፊ ለመሆን ቢቀረብም ከስፔን ብርቱ ፈተና ይጠብቀዋል ተብሎ ይጠበቃል። በምሽቱ ጨዋታ አንጋፋውና ስኬታማው የዓለማችን ምርጡ ተጫዋች ክርስቲያኖ ሮናልዶ እንዲሁም የባርሴሎና ታዳጊ ላሚኒ ያማል ምን ያስመለክታሉ? የሚለው ጉዳይም ተጠባቂ ሆኗል። በዛሬው ጨዋታ በስፔን በኩል ላሚኒ ያማል፣ ፔድሪ፣ ኒኮ ዊሊያምስ እና ዳኒ ኦልሞ የመሳሰሉ ተጫዋቾች ይጠበቃሉ። በፖርቱጋል በኩል የመሃል ሜዳ ተጫዋቾቹ ብሩኖ ፈርናንዴሽ፣ ቪቲኒያ እና ጃውኔቬዝ እንዲሁም ክርስቲያኖ ሮናልዶ በጨዋታው ደምቀው ይታያሉ ተብሎም ይጠበቃል። በሌላ በኩል በኔሽንስ ሊጉ የደረጃ ጨዋታ ፈረንሳይ ከጀርመን ቀን 1 ሰዓት ላይ መርሃ ግብራቸውን ያደርጋሉ። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ እንግሊዝ እና ኔዘርላንድስ ተጋጣሚዎቻቸውን ረቱ። በምድብ 11 አንዶራን የገጠመችው እንግሊዝ የመጀመሪያ ድልዋን አስመዝግባለች። ከሜዳ ውጭ ተጉዛ የተጫወተችው እንግሊዝ ሀሪኬን 58ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ነው ማሸነፍ የቻለችው። በዚህም አሰልጣኝ ቶማስ ቱሄል ብሔራዊ ቡድኑን በመያዝ መቶ በመቶ ስኬታማ ጉዟቸውን አስቀጥለዋል። በምድቡ የተደረገው የአልባኒያ እና ሰርቢያ ጨዋታ የዓለምንም ግባቻ ተጠናቋል። በሌላኛው ምድብ ኔዘርላንድ ከሜዳ ውጪ ፊንላንድን ገጥማ ሁለት ለባዶ ረታለች። ሜንፊስ ዲፓይ ና ዴንዜል ዳምፍሪስ የኔዘርላንድን የአሸናፊነት ግቦችን አስገኝተዋል። ማልታ ና ሉቲኒያ በምድቡ ያደረጉት ሌላኛው ጨዋታ ዜሮ ለዜሮ ፍጻሜውን አግኝቸዋል። በሌሎች ጨዋታዎች ቦስኒያ ሳን ማሪኖን አንድ ለባዶ፣ ኦስትሪያ ሮማኒያን ሁለት ለአንድ አሸንፏል። የዛሬ ምራ ግብሮችም በዚሁ በዓለም ዋንጫ የአውሮፓ ሀገራት መካከል ይደረጋል። በመጨረሻም ኮኮጋፍ የፍሬንች ኦፕን የቴኒስ ውድድር ሻምፒዮን ሆነች። በሮላንድ ጋሮስ መወዳደሪያ ካሪኒያ ሳባሌንካ ጋር የተጫወተችው ኮኮጋፍ ወሳኙን ፍልሚያ ሁለት ለአንድ በሆነ አጠቃላይ ውጤት በማሸነፍ የመጀመሪያውን ፍሬንች ኦፕን አሸንፋለች። የዓለም ቁጥር ሁለቷ ኮኮጋፍ 76 6ለ2 ና 6ለ4 አሸንፋለች። አሜሪካዊቷ ቁጥር 2 ሁለተኛ የግራንድ ስላም ድልዋን ነው ማሳካትም የቻለችውም ኮኮጋፍ ከሴሪና ዊሊያምስ በኋላ ዩኤስ ኦፕንን እና ፍሬንች ኦፕንን ያሸነፈች ዕድሜ ትንሿ የመጀመሪያዋ አሜሪካዊትም ሆናለች። የዓለም ቁጥር ሁለቱ ኮኮ ጋፍ በዚህ መልኩ ድንቅ ጊዜ በማሳለፉም ደስተኛ መሆኗን ነው የተናገረችው። የወንዶች ፍሬንች ኦፕን የፍጻሜ ውድድር ዛሬ በሁለቱ አልጋ ወራሾች በያኔክ ሲነር እና ካርሎስ አልካራስ መካከል ይደረጋል። ጣልያናዊው የዓለም ቁጥር አንዱ ያኔክ ሲነር አራተኛ ግራንድ ስላሙን ለማሳካት ሲጫወት፣ ስፔናዊው አልካራስ ደግሞ አምስተኛው ለማሸነፍ ይጥራል። ሁለቱ ተጫዋቾች አስደናቂ የፍጻሜ ጨዋታ ያደርጋሉ ተብሎም ይጠበቃል። ከኢትዮጵያ ቴሌቪዥን ለቀን የነበረው ስፖርት ዜናዎቻችን አበቁ። መልካም ቀን ይሆንላችሁ። በላይ አበቃ። አመሰግናለሁ ነጻነት። አመሰግናለሁ።